በአማራ ክልል በትምህርት ቤት ዙሪያ በተፈጸመ የድሮን ጥቃት ከመቶ በላይ ሰዎች መገደላቸውን የአይንማኞች ማኞች አስታወቁ። በአማራ ክልል ምስራቅ ጎጃም ዞን ባሳለፍነው ሳምንት ሐሙስ ሚያዝያ 9 2017 በትምህርት ቤት ዙሪያ በተፈጸመ የድሮን ጥቃት ከመቶ በላይ ሰዎች መገደላቸውን የአካባቢው ነዋሪዎችና የአይንማኞች ማኞች አስታውቀዋል። ጥቃቱ የደረሰው በዞኑ እናርጅናውጋ ወረዳ ገደብ በተባለች አነስተኛ የገጠር ከተማ ሲሆን የትምህርት ቤት አጥር ለማጠርና ቤት ለመስራት ለልማት ስራ የወጡ ሰላማዊ ሰዎች በጥቃቱ መገደላቸው ተገልጿል። ጥቃቱ በተፈጸመበት አካባቢ ቅርብ ርቀት ላይ ነበርኩ ያሉ አንድ የአይን እማኝ እንደተናገሩት ጥቃቱ በተፈጸመበት ቅጽበት ጩኸት፣ ግርግር፣ ድንጋጤ መፈጠሩን ጠቁመው የሆነውን አናውቅም ሲሉ ተናግረዋል። አያይዘውም እሳቸውን ጨምሮ ስራ ላይ የነበሩ ሰዎች ጥቃቱ ወደ ተፈጸመበት አካባቢ ሲጠጉ ሰው የሚባል አይለይም ሲሉ ስለ ጉዳቱ ተናግረዋል። እንዳለ በሙሉ ጥቁር ነገር ነው የሆነው። አካባቢው በሙሉ ሰው የሚባል ነገር የለም። ከወደቀው ውስጥ የሚጮኋለ የሚንከባለላለ የተፈጠረው ነገር ይዘገንናል ሰው ለሆነ እጅግ የሚዘገንን ድርጊት ነው ብለዋል። ከጥቃቱ ከተፈጸመ በኋላ አስክሬን ስለማንሳታቸው የተናገሩ ሌላ እማኝ ደግሞ አብዛኛው የጥቃቱ ተጎጂዎች ወዲያው ህይወታቸው ማለፉን ገልጸው ሟቾቹ በአብዛኞቹ ወጣቶች ናቸው ማለታቸውን የቢቢሲ ዘገባ ያሳያል። ጌታቸው ረዳ በአዲሱ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ ያቀረቡላቸውን የምስጋና የሽኝት መርሃ ግብር ውድቅ ማድረጋቸውን ዩኤምዲ ለተባለ ጣቢያ በሰጡት ቃለ ምልልስ ላይ አስታውቀዋል። ጌታቸው በትግራይ የተደረገው የስልጣን ሽግግር የህዝቡን ደህንነትና ህልውና አያስጠብቅም በማለት ገልጸዋል። የትግራይ ህዝብ መልሶ ወደ ጦርነት እንዳይገባ የቻሉትን ሁሉ እንደሚያደርጉና የህዝቡን የለውጥ ፍላጎት ወደኋላ የሚጎትት ማንኛውም እንቅስቃሴ ተቀባይነት እንደማይኖረውም ጌታቸው ገልጸዋል። ከዚህ በተጨማሪ ጌታቸው ረዳ ትግራይ ውስጥ እሳቸውን ለመግደል የተሸረበ ሴራ እንደነበርም በድጋሚ ጠቅሰዋል። በደብረ ጽዮን ገብረ ሚካኤል የሚመራው የህወሀት ክንፍ የጌታቸው ረዳ ቡድን አሁንም የትግራይን ህዝብ አንድነት ለመከፋፈል እየሰራ ይገኛል በማለት አዲስ ባወጣው መግለጫ ከሷል። የደብረ ጽዮን ቡድን የጌታቸው ቡድን በመገናኛ ብዙሀን አማካኝነት በህወሀት ላይ የስም ማጥፋት ድርጊቶችን የሚያሰራጨው በጫና ወደ ስልጣን ለመመለስ በማሰብ ነው በማለት ወቅሰዋል። የጌታቸው ቡድን የዘር ማጥፋት ወንጀል ፈጻሚዎችን ነፃ ለማስደረግና በአንጻሩ ህወሃትን ተጠያቂ ለማድረግ ያለመታከት እየሰራ ይገኛል በማለት የደብረ ጽዮን የህወሃት ክንፍ ክሱን አሰምቷል። ሳልሳይ ወያነ ትግራይ የትግራይ ጊዜያዊ አስተዳደር የጊዜ ቆይታ ለአንድ ዓመት ተጨማሪ መራዘሙንና አዲስ የጊዜያዊ አስተዳደሩ ፕሬዝዳንት መሾማቸውን በክልሉ ያለውን ሁኔታ ይበልጥ አባባሰው እንጂ አላቀለለውም ብሏል ፓርቲው። ጀነራል ታደሰ ወረደ ካቢኔ ከአንድ የህወሓት ክንፍ ብቻ የተወጣጣና ሌሎችን ባለድርሻዎች በሙሉ ያገለለ መሆኑን ገልጿል። አዲሱ የጊዜያዊ አስተዳደር ካቢኔ ገና ከመቋቋሙ የዲሞክራሲ ምህዳሩን ለማስፋትና ነጻ ምርጫ እንዲካሄድ ምቹ ሁኔታዎችን ለመፍጠር የተቋቋሙ ተቋማትን ማፍረስ ጀምሯል በማለት ፓርቲው ወቅሷል። አዲሱን ካቢኔ እንደማይቀበል የገለጸው ፓርቲው ካቢኔው ይልቁንም የአንድ ፓርቲ በላይነትና አፈናን ያሰፍናል በማለት ስጋቱን ገልጿል። የጎንደር ከተማ አስተዳደር ለሁለተኛው ዙር ኮሪደር ልማት አንድ ነጥብ ሰባት ቢሊየን ብር ያስፈልገኛል ብለዋል። አስተዳደሩ ሚያዝያ 20 ቀን ዓለም አቀፍ ገቢ ማሰባሰቢያ ፕሮግራም ማሰናዳቱንም ገልጿል። በመጀመሪያው ዙር የኮሪደር ልማት የአጼ ፋሲል ቤተመንግስት እድሳትን ጨምሮ አንድ ቢሊዮን ብር የሚጠጋ ገንዘብ ወጪ መደረጉን ከንቲባው ቻላቸው ዳኛው ለዋዜማ ተናግሯል። ከንቲባው የቤተመንግስቱን እድሳት ወጪ የሸፈነው ፌዴራል መንግስቱ እንደሆነ በመጥቀስ የገንዘቡን መጠን ግን ከመናገር ተቆጥቧል። ሁለተኛው ዙር ኮሪደር ልማት ከአፄ ቴዎድሮስ አውሮፕላን ማረፊያ እስከ ፒያሳ አፄ ቴዎድሮስ ሐውልት ድረስ ይሸፍናል ተብሏል። በሁለተኛው ዙር ኮሪደር ልማት ለተነሺዎች ምትክ መኖሪያ ቤት እንደሚገነባላቸውም ከንቲባው ተናግሯል። በፍልስጤም የተንቀሳቃሽ ትምህርት ቤት ዲዛይን ውድድር ያሸነፉት ኢትዮጵያውያን አርክቴክቶች ሶስት ወጣት ኢትዮጵያውያን የኪነ ህንጻ ባለሙያ በዓለም አቀፍ ደረጃ በተካሄደው ውድድር ከአሸናፊዎቹ መካከል ለመሆን ችለዋል። ወጣቶቹ በዓለም ታዋቂ የሚባሉ አርክቴክቶች በዳኝነት በተሰየሙበት በፍልስጤም ዌስት ባንክ ግዛት ካናል አህማር መንደር ለአደጋ ጊዜ የሚሆን ተንቀሳቃሽ ትምህርት ቤት በመንደፍ ዓለም አቀፍ ውድድር ላይ ተሳትፈው ነው ያሸነፉት። ከጦርነት የሚሸሹ ሱዳናውያን በሕይወት ለመቆየት ከሰልና ቅጠል እየበሉ መሆኑ ተነገረ። የሚላስ የሚቀመስ ያጡ ሱዳናውያን ተፈናቃዮች ነፍሳቸውን ለማቆየት የዛፍ ቅጠልና ከሰል እየበሉ መሆናቸውን አንድ የእርዳታ ድርጅት ለቢቢሲ ተናግሯል። በኤልፋሸር ከተማ አቅራቢያ በሚገኝ የተፈናቃዮች ካምፕ ላይ ከተፈጸመ ጥቃት ተርፈው የሸሹ ሰዎች ምግብ ለማግኘት ባለመቻላቸው ነው ያገኙትን ለመብላት የተገደዱ ተብሏል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በመስሪያ ቤታቸው ስር የሲቪሎችን ደህንነት እንዲሁም የጸጥታ የዲሞክራሲ የሰብአዊ መብቶችና ስደተኞችን ጉዳዮችን የሚከታተሉ መምሪያዎችን እንደሚዘጉ ይፋ አድርገዋል። ሩቢዮ ቢሮዎቹ ወግ አጥባቂ የውጭ መንግስታትን ለማጥቃት መሳሪያ ሆነው ሲያገለግሉ ቆይቷል በማለት የውጭ ጉዳይ መስሪያ ቤቱ የአፍሪካ ጉዳዮች ቢሮ ጭምር እንደሚዘጋ ተዘግቦ የነበረ ቢሆንም ሩቢዮ ይፋ ባደረጉት እቅድ ላይ ግን ቢሮ አልተካተተም። የፕሬዚዳንት ትራምፕ አስተዳደር ከልክ በላይ ተለጥጠዋል ባለ የውጭ ጉዳይ መስሪያ ቤቱ ስር በጠቅላላው መቶ ቢሮዎችን ለመዝጋት ወስኗል ተብሏል። ከዋዜማ ነው።